ሰላም ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ አስደናቂ የሆነ በጣም ትምህርታዊ የሆነ ቪዲዮ ነው። ምንድን ነው ቪዲዮ የሚያወራው ካላችሁ፣ ዛሬ ይዤላችሁ የመጣሁት የተለያዩ ሰዎች ያወሩትን እጅግ በጣም አነቃቂ የሆኑ አባባሎችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አባባሎች የት የት እንጠቀማለን? እንዴት ነው የምንጠቀመውስ? ካላችሁ በተለያየ ቦታ ልንጠቀማቸው እንችላለን። የንግግር ችሎታችንንም ማሳደግና የመጻፍና የማንበብ ችሎታችንን ለማሳደግ የሚረዱ ናቸው። ውድ ቤተሰቦቼ እነኝን በመጻፍና እነኝን በማንበብ የማንበብና የመጻፍ ክህሎታችሁን እንደምትጨምሩ በጣም እርግጠኛ ነኝ፣ ውድ ቤተሰቦቼ። ስለዚህ በዛሬው ቪዲዮ የምትማሩት እየተዝናናችሁ ማንበብን እንዴት በቀላሉ ማንበብ እንደምትችሉ የተለያዩ ምሳሌያዊ አረፍተ ነገሮችን አምጥቼላችኋለሁ ማለት ነው፣ ውድ ቤተሰቦቼ። ታዲያ እነኝን አባባሎችን በመጠቀም ምንባብ እንዴት እንለማመዳለን የሚለውን ሀሳብ በደንብ የማሳያችሁ ይሆናል። እስከ መጨረሻው አብራችሁኝ እንድትቆዩ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫ ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሳብስክራይብ ካረጋችሁ እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ የሚደርስ ይሆናል ማለት ነው ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎችን የቀየረ ቻናል ስለሆነ እናንተም ደግሞ ይህንን ቻናል በአግባቡ ከተከታተላችሁ ማንበብና መጻፍ ላይ ያለባችሁን ችግር በአጭር ጊዜ ውስጥ ይቀርፍላችኋል ማለት ነው ውድ ቤተሰቦቼ። ስለዚህ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑና እንድትከታተሉ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር ሳብስክራይብ በማድረግ እንድታበረታቱን ይሁን። ምክንያቱም እንደዚህ አይነት ቪዲዮ በየጊዜው እንድንለቅ የእናንተ ድጋፍ ስለሚያስፈልገን ነው ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ምንድን ነው ካላችሁ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በዋትሳፕ በኢሞ፣ በቴሌግራም፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ፣ ስለዚህ በተለያየ ምክንያት ትምህርት ያመለጣችሁ ማንበብና መጻፍ ላይ በእነዚህ በመሰረታዊ ቋንቋዎች በእንግሊዝኛ፣ በአማርኛ፣ በኦሮምኛ ትምህርቶች ላይ ለማንበብና ለመጻፍ የምትቸገሩት በሙሉ ልዩ ድጋፍ እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህንን እድል ተጠቃሚ እንድትሆኑ ይሁን በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገናችሁ እናሰለጥናችኋለን ማለት ነው ውድ ቤተሰቦቼ። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትስአፕ በኢሞ ሀይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ በእንግሊዝኛ፣ በአማርኛ፣ በሮምኛ ቋንቋዎች በማንበብ እና በመጻፍ እጅግ በጣም ብቁ አድርገናችሁ እናሰለጥናችኋለን ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እንገባለን። እንደተለመደው ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ደብተር እስክሪብቶ ይዛችሁ ብትከታተሉ እጅግ በጣም ይጠቅማችኋል። ምክንያቱም በተለያየ ጊዜ ስትፈልጉ፣ ያንን ነገር ለማግኘት ስትፈልጉ በጣም ስለሚመቻችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ብትከታተሉ በጣም የተሻለ ነው። ማንበብና መጻፍ የጀመራችሁት ወይም የቻላችሁት እኔን ቀድማችሁ በማንበብ ከዛ በኋላ እኔ ካነበብኩ በኋላ ትክክል እንደሆናችሁ እና እንዳልሆናችሁ ማረጋገጥ ትችላላችሁ። አዲስ ሆናችሁ ደግሞ ማንበብ ያልቻላችሁ ትንሽ የምትቸገሩት ከእኔ እኩል እየቆጠራችሁ ፊደሎችን እየቆጠርኩ ቀስ ብዬ ስለማነብ እኩል እንድታነቡ ይሆን። ቅድም እንደተናገርኩኝ ዛሬ የምናየው በተለያዩ ሰዎች የተባለውን አባባሎችን እናያቸዋለን ማለት ነው። ታዲያ ይህንን አባባልን ያመጣሁላችሁ ለምንድን ነው ካላችሁኝ፣ በእነዚህ አባባሎች ውስጥ ንግግራችንን ጣፋጭ ለማድረግ አንደኛው ይጠቅመናል። ሁለተኛው ደግሞ ራሳችንን ለማነቃቃት ወይም ተስፋ እንዲሰጠን ወይም ተስፋ እንዲኖረን ሊያደርገን የሚችሉና አሪፍ አሪፍ አባባሎችን ይዤላችሁ መጥቻለው። በንግግራችሁ መሃል ጣል እያረጋችሁ፣ እየጻፋችሁ ለጓደኞቻችሁ ለማውራት የሚመቹ በጣም እጅግ በጣም ድንቅ የሆኑ አባባሎችን ይዤላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ ውድ ቤተሰቦቼ እያንዳንዱን አባባሎችን በቀጥታ በግልጽ የማሳያችሁ ይሆናል እንድትከታተሉኝ ይሁን የመጀመሪያው ምን ይላል ካላችሁ እስኪ አብረና አንብብ እዚህ ጋር እንደምትመለከቱት አምስት ፊደል ነች የመጀመሪያዋ ቃል ምን ይላል ት ግ ስት ትዕግስት ይላል አያችሁ ውድ ቤተሰቦች ለማንበብ ብቸኛው ማድረግ ያለብን የፊደሎችን ድምፅ በትክክል መጥራታችንን ማረጋገጥ አለብን ማለት ነው ውድ ቤተሰቦቼ ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ፣ እንዴት መቁጠር እንዳለብን ያንን ቪዲዮ ወደኋላ ኋላ ተመልሳችሁ ማየት ትችላላችሁ ማለት ነው፣ ውድ ቤተሰቦች፣ እንዴት ቃላትን መመስረት እንዳለብን፣ እንዴት ደግሞ ፊደሎችን በድምጻቸው መቁጠር እንዳለብን የሚለውን ሐሳብ ብዙ አውርቼላችኋለሁ። ስለዚህ እዚህ ጋር ቃሉን ነው እያስረዳኋችሁ ያለሁት፣ ትዕግስት ይላል። ትዕግስት ይልና ከዛ በኋላ ያለውን ደግሞ አብረን እናንብብ። ሞተርህ፣ ሞተርህ፣ ሞተርህ፣ ሞተርህ ነው የሚለው ይሁን ይሁን ይላል። አያችሁ ውድ ቤተሰቦች፣ እስኪ አብረን በኋላ አጠቃለን እናነባለን። ነገር ግን አሁን እያንዳንዱን ቃል እናነባችኋለን፣ ምክንያቱም አንድ ላይ ለማንበብ ከከበዳችሁ እንደዚህ ቃላትን እያነበባችሁ በቀላሉ ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ ተስፋ ይላል ተስፋ ይላል። የኛው በጣም ቀላል ነው። ተስፋ ተስፋ ይላል። ውድ ቤተሰቦቼ ደግሞ ደግሞ ይላሉ ውድ ቤተሰቦቼ፣ ነዳጅህ ነዳጅህ ይላሉ ውድ ቤተሰቦቼ ይሁን። እስኪ አንድ ላይ አጠቃለን አብረን እናንብብ። ትዕግስት ሞተርህ ይሁን፣ ተስፋ ደግሞ ነዳጅህ ይሁን። አያችሁት ውድ ቤተሰቦቼ፣ ይሄኛውን አባባል ምን ማለት ፈልጎ ነው ካላችሁኝ ላስረዳችሁ በደንብ ትዕግስት ሞተር ይሁን ማለት ሁሉንም ነገር ስታደርግ በትዕግስት አድርግ፣ ስጠብቅ በትዕግስት ጠብቅ። ሞተር ማለት ማንቀሳቀሻ ነው። ትዕግስት ማለት ማለት ነው፣ ውድ ቤተሰቦቼ። ነገር ግን ተስፋ ደግሞ ነዳጅ ይሁን ማለት ምን ማለት ነው? ለምሳሌ ውድ ቤተሰቦቼ፣ መኪና ስጓዝ ነዳጅ ይፈልጋል። ረዥም መንገድ ከሆነ በጣም ብዙ ሊትር ነዳጅ ሊፈልግ ይችላል። ማለት ረዥም መንገድ የሚጓዝ ከሆነ በጣም ብዙ ሊትር ነዳጅ ሊፈጅ ይችላል። ስለዚህ እናንተም ደግሞ ተስፋ ነዳጅ ይሁን ማለት ምንድን ነው ካላችሁኝ፣ ለምሳሌ ረዥም የህይወት ጎዳና ከፊታችን ይጠብቀናል። ያንን ደግሞ እንድንጓዝ ተስፋ ሊኖረን ይገባል። ነገ ላይ ተስፋ ማድረግ አለብን። ምክንያቱም ተስፋ የሌለው ሕይወት አይጣፍጥም ወይም ጣፋጭ አይደለም ማለት ነው። ውድ ቤተሰቦቼ፣ ለምሳሌ አንዳንዱን ነገር በተስፋ ስታደርጉት ትፈጥናላችሁ፣ አቅም ይሆንላችኋል፣ ብርታት ይሆንላችኋል። ነገ እንደ እንደዚህ ይሆናለው። ነገር እንደዚህ ይሆናለው ካላችሁ ለዛ አላማ ትኩረት ሰጣችሁ ያን አደርጋለሁ ብላችሁ ተስፋ ስለምታደርጉ ቶሎ አትቆምም ወይም ረዥም መንገድ መጓዝ ትችላላችሁ። ለዛ ነው ተስፋ ነዳጅ ይሁን የተባለው ረዥም መንገድ ለመጓዝ ከፊታችን ተስፋ ሊኖረን ይገባል ወይም ተስፋ ማድረግ አለብን ማለት ነው። ውድ ቤተሰቦቼ እጅግ በጣም አሪፍ ነው። አንድ ላይ ያጠቃለን ስናነብ፣ ትዕግስት ሞተሪ ይሁን ተስፋ ደግሞ ነዳጅ ይሁን ይላል። ውድ ቤተሰቦቼ አሁን ደግሞ ወደ ቀጣዩ እናልፋለን። በጣም ጥሩ። እዚህ ጋ የምታዩት ሁለተኛው ምን ይላል? ለውጦች ለውጦች ለውጦች ይላል ውድ ቤተሰቦቼ። ምን ይላል? ለውጦች ለውጦች ይላል። በጣም አሪፍ የሚመጡት የሚመጡት ይላሉ፣ ውድ ቤተሰቦቼ የሚመጡት የሚመጡት ይላል። ከምቾት አያችሁት፣ ከምቾት ከምቾት ይላል። ክልል ክልል ክልል ይላሉ ውድ ቤተሰቦቼ ስትወ ጡ ስትወጡ ስትወጡ ስትወጡ ይላል። ነው ነው ነው ይላሉ። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር እስኪ አንድ ላይ አብረን እናንብብ። ለውጦች የሚመጡት ለውጦች የሚመጡት ከምቾት ይላል። ከምቾት ክልል ክልል ስትወጡ ነው ይላሉ ውድ ቤተሰቦች አያችሁት። እዚህ ጋር ምን ይላል? ለውጦች የሚመጡት ከምቾት ክልል ስትወጡ ነው ይላል። በጣም አሪፍ። ይህ ማለት ምን ማለት ነው ካላችሁ በደንብ ላብራራላችሁ። ለምሳሌ አንዳንድ ጊዜ ለውጥ ከፈለግን ከዛ ቦታ መቀየር ወይም የሆነ ቻሌንጅ ውስጥ መግባት አለብን ማለት ነው። ምቾት ክልል ውስጥ ከሆንን ምንም ነገር ማሰብ አንችልም። ብናስብ እንኳን ለመስራት አቅሙን አናገኝም። ታዲያ ህይወት ቻሌንጅ ስለምታደርግ ያንን ቻሌንጅ ለመጋፈጥ ከዛ ከምቾት ክልል ወጠን መስራት ያለብንን በአግባቡ መስራት ማድረግ ያለብንን በአግባቡ ካደረግን ለውጦችን ማየት እንችላለን በህይወታችን ማለት ነው። ውድ ቤተሰቦቼ ይህ ማለት ምቾት ክልል ውስጥ ሆነን ምንም አይሳካልንም። ስለዚህ ከዛ ከምቾት ክልል ውስጥ ወጥተን የተለያዩ ነገሮችን በመሞከር ቻሌንጆችን በማየት ያንን ቻሌንጆችን ደግሞ በማለፍ መከራን ሳንፈራ፣ ችግርን ሳንፈራ ያንን ፊት ለፊት በመጋፈጥ ለውጥን ማምጣት እንችላለን ማለት ነው። ለዛ ነው ለውጦች የሚመጡት ከምቾት ክልል ስትወጡ ነው ይላሉ፣ ውድ ቤተሰቦቼ። በጣም አሪፍ። ወደ ቀጣዩ እናልፋለን ማለት ነው። አሁን ደግሞ እዚ ጋ የምታዩት ሌለኛው ደግሞ ምን ይላል? በስራክ በስራክ በስራክ ይላሉ፣ ውድ ቤተሰቦቼ። በስራክ። በጣም አሪፍ። ጥሩ ጥሩ ይላል፣ ጥሩ ይላሉ፣ ውድ ቤተሰቦቼ ው ውጤት ውጤት ይላል። ውጤት ውጤት ይላል። በጣም አሪፍ። ለማየት ለማየት ይላል። ለማየት የምትሰራውን የምትሰራውን የምትሰራውን ውደደው ይላል። ውደደው። አያችሁት? አንድ ላይ እስኪ አብረና አንብብ። በጣም አሪፍ በስራክ ጥሩ ውጤት ለማየት የምትሰራውን ውደደው ይላል። አያችሁት ታዲያ በምንሰራው ነገር ጥሩ ውጤት ለማየት መጀመሪያ የምንሰራውን መውደድ እንዳለብን ይናገራል። ምክንያቱም አንድን ነገር ወዳችሁ ስትሰሩና ዝም ብላችሁ በዘፈቀድ ስትሰሩ በጣም የተለያየ ወይም ልዩነት አላቸው ማለት ነው። ቤተሰቦቼ አንድን ነገር ወዳችሁ ስትሰሩ ለዛ ነገር ፉሊ አቴንሽን ሰጣችሁ፣ ወይም ራሳችሁን ሙሉ በሙሉ ሰጣችሁ ትሰራላችሁ። ነገር ግን የማትወዱትን ነገር ከሆነ በግዴለሽነት ስለምሰሩ ያ ነገር ውጤትን አያመጣም ማለት ነው። ለዛ ነው ውድ ቤተሰቦቼ በስራክ ጥሩ ውጤት ለማየት የምትሰራውን ውደደው ይላል። ምንም ነገር ብትሰሩ ያንን ስራ ወዳችሁ ከሰራችሁ ውጤት ታያላችሁ። በዛ ስራ መስክ ማለት ነው። እንድ ቤተሰቦቼ በየትኛውም ነገር ሊሆን ይችላል። ጥሩ ውጤት ለማየት ከፈለጋችሁ የምታደርጉትን ወይም የምትሰሩትን ነገር መውደድ እንዳለባችሁ ይህ አባባል ይናገራል ማለት ነው። እድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደሚቀጥለው እናልፋለን። እዚህ ጋ የምታዩትን ራስህን ይላል ራስህን ይላል ራስህን ራስህን ይላሉ። ውድ ቤተሰቦቼ ማሳደግ ማሳደግ ይላል ማሳደግ በጣም አሪፍ ከፈለክ ከፈለክ ከፈለክ ይላል በጣም አሪፍ ሌሎች ሌሎች ሌሎች ሌሎች ይላሉ። ውድ ቤተሰቦቼ እንዲያድጉ እንዲያድጉ እንዲያድጉ እንዲያድጉ ይላሉ፣ ቤተሰቦቼ አድርግ አድርግ ይላል። በጣም አሪፍ። ይህ ማለት ምን ማለት ነው? ራስን ማሳደግ ከፈለግ ሌሎች እንዲያድጉ አድርግ ይላል። እዚህ ጋ ለማለት የፈለገው በሌሎች ማደግ ውስጥ የእናንተ ማደግ እንዳለ ነው የሚያወራው። ምክንያቱም አንድ ሰው ብቻውን ካለ ምንም ላይሰራ ይችላል። ነገር ግን ብዙዎች፣ አካባቢው ላይ ያሉ ሰዎች ሲያድጉ ያ እድገታቸው እሱንም መልሶ ስለሚጠቅመው አንድ ሰው ማደግ ከፈለገ በዙሪያ ያሉትን ሰዎች እንዲያድጉ መርዳት፣ ምቀኝነትና ቅናት አይጠቅምም። ምክንያቱም ምቀኛ ከሆንን ያ ሰው ጋር ወይም እዛ አካባቢ ላይ ያለው ሰው ጋር ያለው ስኬት ራሱ ጋር እንዳይመጣ እያደረገ ነው። አንድ ሰው ለምሳሌ አንድ ሰው እንዳይሳካለት ከቀና ያ ሰውዬው ጋር ያለው ስኬት ወደራሱ እንዳይመጣ እየፈለገ ነው። ምክንያቱም ስኬት የሚመጣው ስትወዱት ነው። ለምሳሌ አንድ ሰው ሲሳካለት ደስ ካላችሁ ያ ስኬት እናንተ ጋር ይመጣል ማለት ነው። ነገር ግን እሱን ስኬት ከጠላችሁ ወይም ትክክል አይደለም ካላችሁ ያ ስኬት አይመጣም፣ ይርቅባችኋል ማለት ነው። ውድ ቤተሰቦቼ ስለዚህ እንዲሳካልን ከፈለግን ወይም ራሳችንን ማሳደግ ከፈለግን ምንድነው ማድረግ ያለብን? አካባቢያችን ላይ ያሉ ሰዎች ሲያድጉ ደስ ሊለን ይገባል። እነርሱን እንዲያድጉ ማድረግ ይገባናል ማለት ነው። ውድ ቤተሰቦቼ፣ ለዛ ነው ራስን ማሳደግ ከፈለግ ሌሎቹ እንዲያድጉ አድርግ ይላል። አሁን ደግሞ ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት ምን ይላል? ልታልመው፣ ልታልመው ይላል፣ ልታልመው ልታልመው ከቻልክ ከቻልክ ይላል ከቻልክ ከቻልክ በጣም አሪፍ። ልትደርስበት ልትደርስበት ትችላለህ። አያችሁት? ውድ ቤተሰቦቼ ልታልመው ከቻልክ ልትደርስበት ትችላለህ ይላል አንድ ላይ ሲነበብ። በዚህ አባባል ምንድን ነው የምንረዳው ወይም ምንድን ነው የምንጠቀመው ካላችሁ ምንም ነገር ከመጀመራችሁ በፊት ስለዛ ነገር ማለም አለባችሁ፣ ወይም ማሰብ አለባችሁ። ምክንያቱም በአላማ የተጀመረ ነገር ስለማይቆም ማለት ነው። አንድ ነገር ከልብ ከፈለጋችሁ፣ ያንን ነገር ከልብ ካለማችሁ፣ ምክንያቱም ሰው ያስባል እግዚአብሔር ይፈጽማል ይላል አይደል። ስለዚህ እግዚአብሔር መፈጸም የምትችሉበትን አቅም ይሰጣችኋል ማለት ነው። በደንብ በዛ ነገር ላይ ሜዲቴት ካረጋችሁ፣ ካሰባችሁ ያንን ህልም ለመፈጸም ከፈለጋችሁ ያ ቦታ መድረስ እጅግ በጣም ቀላል ይሆንላችኋል ማለት ነው። ስለዚህ ከመጀመራችሁ በፊት ማለም አለባችሁ። ከዛ በኋላ ልታልመው ከቻልክ ልደርስበት ትችላለህ ይላል። ያንን ቦታ መድረስ እንችላለን ማለት ነው። ውድ ቤተሰቦቼ፣ በጣም አሪፍ። የመጨረሻው እዚህ ጋር የምታዩት ደግሞ ምን ይላል? እስኪ አብረን እናንብብ። ለምትፈልገው ለምትፈልገው ይላል። በጣም አሪፍ። ትንሽ ረዘም ይላል። ለምትፈልገው ይልና ደግሞ እዚጋ ሶስት ፊደል ነች። በጣም ቀላል ነገር ነገር ነገር ይላል። በጣም ቆንጆ ተዋጋ ተዋጋ ተዋጋ ይላል። ተዋጋ ተዋጋ ይላሉ ድ ቤተሰቦቼ በኋላ በኋላ በኋላ ይላሉ ድ ቤተሰቦቼ ትንሽ ረዘም ይላል። እዚጋ የምታዩት ቃል በጣም ረዥም ነው ንዳይቆጭ እንዳይቆጭህ ይላሉ ዲቪሰቦቼ ምን ማለት ነው ካላችሁ አንድ ላይ እስኪ አብረን እናንብብ ለምትፈልገው ነገር ተዋጋ ይላል በኋላ እንዳይቆጭህ ይህ ማለት ምን ማለት ነው? አንድን ነገር በእጃችሁ እስካለ ድረስ ለዛ ነገር መከፈል ያለበትን ዋጋ መክፈል እንዳለባችሁ እና በኋላ ደግሞ ካመለጣችሁ በጣም እንደሚጸጽታችሁ፣ በጣም እንደሚቆጫችሁ ልታውቁ ይገባል። ለዛም ነው ለምትፈልገው ነገር ተዋጋ ይላል በኋላ እንዳይቆጭ ይላል። ስለዚህ በእጃችሁ እስካለ ድረስና ጊዜው ሳይረፍድ የምትፈልጉትን ነገር መናጠቅ አለባችሁ ማለት ነው ቤተሰቦቼ፣ ጊዜው ካለፈ በኋላ ከሚቆጫችሁ ማለት ነው። በጣም አሪፍ። ውድ ቤተሰቦቼም ዛሬ ያየነው ይህንን ይመስላል። ሳጠቃልላችሁ ምንድነው ዛሬ ያየነው ካላችሁ የተለያዩ አባባሎችን በመጠቀም ማንበብና መጻፍን እንዴት እንደምንችል እንዴት ማንበብና መጻፍ እንዳለብን፣ እንደዚህ አይነት ረዣዥም ቃላቶችን ደግሞ በቀላሉ እንዴት ማንበብ እንዳለብን በጥልቀት ያየነው ነገር ስለሆነ ውድ ቤተሰቦቼ ይህንን ቪዲዮ በተደጋጋሚ በማየት የማንበብ እና የመጻፍ ችሎታችሁን ማሳደግ የምትችሉ መሆኑን እና ከዚህ በተጨማሪ ደግሞ የንግግር ችሎታችሁን ከፍ ማድረግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን በእርግጠኝነት አንድ ሳብስክራይብ ካደረጋችሁ እንደዚህ አይነት እጅግ በጣም ትምህርታዊ የሆኑ ቪዲዮዎች በቀጥታ የሚደርሳችሁ ይሆናል። ይህን ቻናል በመከታተል ብቻ ብዙ ተማሪዎች ደግሞ ማንበብና መጻፍ እንደቻሉና እየቻሉም ስለሆነ እናንተም አዲስ የሆናችሁ ደግሞ ይህን ቻናል ሳታቋርጡ በመከታተል የእውቀት አድማሳችሁን እንድታሰፉ ይሁን ማለት ነው ቤተሰቦቼ እጅግ በጣም አሪፍ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 እየሰጠ እንገኛለን። ውድ ቤተሰቦቼ ታዲያ በተለያየ ምክንያት ምናልባት ትምህርት ያመለጣችሁና አሁን ላይ ለማንበብና ለመጻፍ የምትቸገሩት በሙሉ ይህ ቻናል ለእናንተ የተዘጋጀ ስለሆነ እኛም ደግሞ እጅግ በጣም ብዙ ተማሪዎችን በውስጥ መስመር እያስተማር እንገኛለን። ውድ ቤተሰቦቼ ታዲያ ይህን ትልቅ እድል ለመጠቀም የምትፈልጉት በሙሉ በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋል። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል እንድትጠቀሙ ከእኛ ጋር ካሉት ተማሪዎች ጋር ለሞ መታችሁ በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።